እንደምናላችሁ ውድ የሲቢሲ ሚዲያ ቤተሰቦቻችን ይህ በየጊዜው ወደ እናንተ የሚደርስላችሁ የንቃት ፕሮግራማችን ነው። ዛሬ ደግሞ በንቃት ፕሮግራማችን በሰለሞን ኃይለማርያም ከተጻፈው የኑሮ ስንቅ ከተሰኘው መጽሐፍ ያነበብነውን ልናጋራችሁ ወደናል። ቻናላችንን ሰብስክራይብ፣ ላይክ፣ ሼር ያድርጉ እንዲሁም ያሏችሁን ማናቸውንም አይነት አስተያየቶች በኮመንት መስጫው ስራ ያስቀምጡልን። አብራችሁን ቆዩ። ደስታን ማዘግየት ማዘግየት ማለት መጀመሪያ አሰልችና አታካች የምንለውን ስራ አከናውነን ቀላሉንና ያለ ችግር የምንፈጽመውን በመጨረሻ ማድረግ ነው። ይህም የዘገየውን ደስታ ይበልጥ እንድናጣጥመው ይረዳናል። ይህንን ዘዴ ህፃናት ገና በአምስት ዓመታቸው ጀምረው ሊማሩት ይችላሉ። ህጻናት ኬክ ሲበሉ በጣም ጣፋጭ የሆነውን የኬኩን ክፍል በመተው መጀመሪያ ዳቦ መሳዩን የኬኩን ክፍል እንዲበሉ፣ በመቀጠል ጣፋጩን በእርጋታ እንዲመገቡ በማድረግ ደስታን ማዘግየትን ማስተማር ይቻላል። ትምህርት ቤት ከገቡም በኋላ የሚወዱትን የቴሌቪዥን ፕሮግራም ከማየታቸው በፊት የቤት ስራቸውን እንዲያጠናቅቁ ማለማመድ ደስታን እንዲማሩ መርዳት ነው። እየተለማመዱ ከመጡ በ16 ና በ17 ዓመታቸው የጸባያቸው አካል ስለሚሆን ማንም ሳይቆጣጠራቸው ራሳቸው ደስታ ማዘግየት ለምደው ይገኛሉ። ይሁንና ደስታ ማዘግየት ያለመዱ ወጣቶች በ17 እና በ18 ዓመታቸው ከቁጥጥር ውጭ ሲሆኑ ይታያሉ። በተለይ ይህን ችግር በተማሪዎች ላይ ጎልቶ ይታያል። ረጅም የእረፍት ጊዜ እንዳላቸው እየረሱ በማጥኛ ጊዜ ትምህርታቸውን በንቃት በመከታተያ ጊዜያቸው ይባዝናሉ። ብዙ ተማሪዎች በቂ የተፈጥሮ እውቀት እያላቸው ስለማያጠኑና ክፍል ውስጥ የሚሰጠውን ትምህርት ስለማይከታተሉ ብቻ ዝቅተኛ ውጤት ሲያመጡ ወይንም ከትምህርት ቤት ሲባረሩ ይታያል። እንደነዚህ አይነት ልማዶች ከሕብረተሰቡ ጋር ተቀላቅለው ሲኖሩም ይንጸባረቃል። ብዙ ጊዜ ጸብና አምባጓሮ ባሉበት ቦታ አይጠፉም። የመጠጡ ሰኛ ይሆናሉ። ሀሸሽ ያጨሳሉ፣ የሌሎች ሱሶች ተገዥም ይሆናሉ። በሕይወት ውስጥ ለሚያጋጥማቸው ማንኛውም ቁም ነገር ግድ አይኖራቸውም። ትዳራቸውን ያፈርሳሉ። በየጊዜው ቀውስ ውስጥ ይገኛሉ። የስነ አእምሮ ሐኪም ቤት ወይንም እስር ቤት የመጨረሻቸው ይሆናል። ይህ ከመሆኑ በፊት ግን እኛም ሆንን ልጆቻችንን ደስታ ማዘግየት መማር አለብን። በጊዜ መጠናቀቅ ያለበትን ስራ አዘግይተን በኋላ ስራ በዛብን እያለን ማማረር ምንም የሚፈይደው ነገር የለም። ውድ የቻናላችን ተከታታዮች በንቃት ፕሮግራማችን ካነበብነው ያጋራናችሁ ይህን ይመስል ነበር። በቀጣይ በሌላ የንቃት ፕሮግራም ተመልሰን እስከምንገናኝ ድረስ ቻናላችንን ሰብስክራይብ፣ ላይክ፣ ሼር ያድርጉ። እንዲሁም ያሏችሁን ማናቸውንም አይነት አስተያየቶች ደግሞ በኮሜንት መስጫው ስር ያስቀምጡልን። እናመሰግናለን።